ን ዲኤንኤ ምርመራ በድብቅ አስመረመረቻት። እስኪ ባሌ የደበቀውን ነገር ምን እንደሆነ ማወቅ አለብኝ። ምክንያቱም ያላንዳች ነገር ዳጣን አምጥቶ ቤት ውስጥ አላስቀመጣትም። በዛ ላይ እንዴት ነው ሰላሜን የምትነሳኝ? ልጆቼ እኮ በእሷ የተነሳ ሰላማቸውን አጡ። ኤብዬ ማጭራሽ የብቸኝነት ስሜት እየተሰማትና ማንም አይወደኝም ማንም አይረዳኝም እያለች ስለሆነ ትክክለኛውንና ሀቁን እውነታ ማውጣት አለብኝ ብላ ዳጣዬ በተኛችበት እንግድህ ወሰደች። ያሳዝናል። እናም ከማበጠሪያዋ ላይ ይዛ ሄዳ ዲኤንኤውን ምርመራ አስመረመረች። ዶክተሩን በፍጹም ለማንም እንዳትናገር መቼም ሀብታም ሰዎች ሁሉም ሰው ስለሚያውቃቸው ቆይ ምን ማንን ለማስመዝመር ፈልገሽ ነው? ወይስ ደግሞ ባለቤትሽ ያቃሎይ? ብሎ ዶክተሩ ሲጠይቃት፣ አይ በፍጹም ማንም ሰው ማወቅ የለበትም። እናም አስፈላጊ ከሆነ ገንዘብ እከፍልሃለሁ ብላ ጉቦ ሰጠችው። ዶክተሩም ደግሞ ትክክለኛውን መረጃ እንደሚያወጣና የዲኤንኤውን ሀቅ እንደሚደብቅ ተናገረ። እስኪ አይ ሀለሁ ያለች የውሃ እናት ፉከራዋን አበዛች። ኤቢ ኤቢ የዲኤንኤ ውጤት ለማስመርመር እሷም ወደ ክፍል ስትገባ ሰላምዬ አየቻትና አዋረደቻት። አንቺ ምን ይቱ ወራዳነሽ፣ እንዴት ሰው በተኛበት ሂዴሽ የሰው ጸጉር ትቆርጫለሽ? አልገባኝም በጸጉሯ እየቀናሽ ነው እንዴ ብላ ስትላት፣ አንቺ ሲጀመር ለምንድነው እዚህ የመጣሽው ምንድን ነው እዚህ የመጣሹ ማለት ምንሆን ብለሽ ነው? አልገባኝም ወይስ ማታ ማታ ሁሌም እንደዚህ ሁላችንንም እየተከታተልሽ ታይናለሽ? አልገባኝም። ሰላም፣ አንቺ የቤት ውስጥ ሰራተኛ እንጂ እኛ የምናደርገውንና የምንሰራውን ነገር ታያለሽ እንዴ? አረ ብዬ ተረጋጊ። ቆይ አንቺስ ቢሆን መቀስ ይዘሽ ምንድን ነው ብላ ስትል እንዳጋጣሚ ዳጣ ነቃች። ምንድን ነው እንደዚህ በለሊቱ የምትጣሉት አልገባኝም። ምን አገባሽ አንቺ አልፈሽተኝ ብላ ጥላት ከሄደች በኋላ ሰላምዬና እንዲሁም እንድሁም ዳጣ በሚያወሩበት ሰዓት ምንድን ነው አልገባኝም። ሰላምዬ አንችስ አንቲስ ምን ልታደርግ መተች ነው? እኔማ በሩ ክፍት ሆኖ ሳያውኮ ይች ልጅ በኑ ሳዘጋ ነው እንደ የተኛችው እዚህ ቤት ወንዳለ ብዬ እሱን ልጠነቀቅልሽ ነበር። ወይኔ እኔ እኮ ያው ጎዳና ላይ ስላ ብላ ሳትጨርሰው ምን ጎዳና ላይ ነው እንዲያደግሹ? ቆይ እኔ የምልሽ ዳጣ ድብቅ ማንነት አለሽ እንዴ ብላ ስትል፣ አያያይ ማለቴ ያው ጎዳና ላይ ብዙ ጊዜ ተኝቻለሁና በዛ አጋጣሚ ለምዱብ ነው ማለት ፈልጌ ነው። እንደዛ ከሆነ ጥሩ። ለማንኛውም ኤቢ በፀጉርሽ ቀንታም ሊሆን ስለሚችል ፀጉርሽ ልትቆርጥሽ ነበር። ለወደፊቱ ደግሞ አንቺ ስትተኝ ቤቱን ቆልፈሽ ብትተኝ ጥሩ ነው። ምክንያቱም ሴሌ ጠንቃቃና ብርቱ ስትሆን ደስ ይላል ብላ አለቻት። ወይኔ በጣም ይቅርታ። እውነት ለመናገር ምንም ማስተዋል የሚባል ነገር የለኝም ሰላምዬ። ግን ለዛሬ እዚህ ታድሪያለሽ። ምን አው ምን ችግር አለው? ለዛሬ አብረሽን ተኝ በእናትሽ። እኔ በጣም ነው ደስ የሚለኝ። እኔ እኮ ብቻዬን አድሬ አላውቅም ብላ ሰላምዬ፣ የእውነትም የሆነ ነገር የተሰማት ትመስላለች እና እቅፍ አድርጋት አብራት አደረች። በጣም ይመቻል። በጣም ይገርማል እም ስታይ ፀጉሬን ጭራሽ ስታሻሽኝ ያለሁበትን ሁሉ አላቅም። የእውነትም እስከነስምሽ ሰላም ነሽ። በጣም ደስ ብሎኛል ብላለቻት። አረ እኔም ደስ ብሎኛል። ሰላም ሰላም፣ ውድና የተከበራችሁ የህያቤ ቤተሰቦች እንዲናችሁልኝ ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን። ሰላም ነደናነ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪው አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ናታን ይሄ ቁጭ ብሎ መጽሐፉን እያነበበ በዛው እንቅልፍ ሸለብ አድርጎት ነበር እና ውሃ እንዳጋጣሚ ገባች እና ኧረ ናታን ናታን፣ ምን ሆነህ ነው? እንዴ እንቅልፍ ወስዶሃል እኮ ብላ ስትል፣ ውይ በጣም ይቅርታ፣ መጽሐፍ እያነበብኩኝ እኮ ሁኜ በዛው እንቅልፍ ወስዶኝ ነው። እና እባክሽ ይቅርታ አድርግልኝ። ይልቁንስ እሽ እሺ፣ ችግር የለውም። እኔ ምልህ አንድ ነገር እንድታደርግልኝ ነበር ምንድነ ቆይ ግን እኔን አትወደኝም ማለት አንተ ወንድሜ አይደለህም እንዴ? ወንድምሽ ነኝ። ምን ተፈጠረ ደግሞ? ኬክ እንድትጋብዘኝ እፈልጋለሁ። ወይ ውሃ እስከ ስምሽ ውሃ። እኔ እኮ ተማሪ ነኝ፣ ምንም ነገር የለኝም እና እንዴት አድርጌ ነው ለአንቺ ኬክ የምደ የምጋብዝሽ ብሎ ሲላት፣ እንደዛ ከሆነ ቸው ብላ እየተመናቀረች ወጣች። ኤቢና አባቷ ቁጭ ብለው ባሉበት ሰዓት ከረባቱን እያስተካከለች እኔ ምልክ አባዬ። ወይዬ ልጄ ግን ከኔ ከውሃ ከዳጣ ከሁላችንን ማንን ነው የምትወደው? እንዴ እስኪ እጅሽን አምጪ ብሎ ከዚህ ሁሉ ጣትሽ ማንኛውን ትጥይዋለሽ? ወይም ደግሞ ማንኛውን ታስወግጀዋለሽ? አረ፣ ማንኛቸውንም እንዴ የራሴ አይደሉ እንዴ እወዳችኋለሁኝ። አየሽ፣ እኔም እናንተን እንደዚህ ነኝ። አንዳችሁ ከአንዳችሁ የማበላልጥበት ምንም አይነት ምክንያት የለኝም። እንዴ ታዲያ እንደዛ ከሆነ ዳጣ ልጅህ ናት እንዴ? ውይ እስኪ ተይ በቃ። አንቺ ጥያቄ አይሰለችሽም? አይደለም እኮ እኔ ለዛ ብዬ ነው። እኔ ስለመሰልችት ሳይሆን ግን አንተ አብዝታ የምትወዳ ዳጣን ነው። አረት አሳስተሻል። ዳጣን በፍጹም አብልጭ አልወድም። መጀመሪያ አንቺ ነሽ የበኩር ልጄ፣ ሲቀጥል ደግሞ ውሃ፣ ሶስተኛ ሰው ደግሞ ዳጣ። በቃ ይሄን ነው። ይሄንም ማለት ፈልገሽ ነው አይደል? እንደዚህ እንድልሽ? በጣም ይገርማል። ቆይ እኔን ግን ትወደኛለህ? በሚገባ እስኪ ንገሪኝ። የእውነታችን ባልወድሽ እና ባላከብርሽ ኑሮ የባለፈው የወርቁን ጉዳይ አልናገርም ነበር። አየሽ እናትሽ ያንን ነገር ሰምታ በነበር እመኝ ትደበድብሽ ነበረ። እና ታዲያ አንድ አባት ልጁን ስለሚወድና ስለሚያከብር እንጂ እንደዚህ የሚጠብቀው ባልወድሽና ባላከብርሽ ኑሮማ ብዙ ነገር አድርግሽ ነበር ብሎ ሲል፣ እሺ አባዬ፣ ለማንኛውም አስር ሺህ ብር እፈልጋለሁ። ምን አስር ሺህ ብር እንዴ ልጄ? ቆይ ገንዘብ እኮ አጥፊ ነው። ምን ይሰራልሻል? ኤቢ አባዬ ደግሞ ምንም ነገር አትጠይቀኝ፣ እናቴ ብትሆን እኮ ትሰጠኝ ነበር። ትሰምኛለሽ፣ እናትሽ ትስጥ አትስጥ የሚያገባኝ ነገር የለም። እኔ ግን የአባትነት ግዴታዬን እወጣለሁ። እሱም ደግሞ ለሚያስፈልግሽ ነገር በሙሉ እሰጣለሁኝ። ከዛ ውጭ ግን በፍጹም አልሰጥሽም፣ ገንዘብ ያጠፋሻል ብሎ አላት። በቃ እሺ፣ በቃ እሺ ብላ ተቆጥታ መንቀር መንቀር እያለች ወደ ሳሎን ሄደች። ሳሎን ዳጣና እንዲሁም ውሃ እየተጫወቱ ባሉበት ሰዓት እኔ ምልሽ ግን ፔሬድ አይተሽ ታውቂያለሽ እንዴ ውሃ ብላ ስትላት፣ አዎ ብታይ ምን ተደወለ ምን ጊዜ ተደወለ እያል ወይኔ አዛክሽኝ እኮ እኔ ፔሬድ ስልሽ ሌላ ነበር። ለማንኛውም ተዩ እሺ። እና የዛሬ ውሏችን ምን ይመስላል መሄድ አለብን እያለች በሚያወሩበት ሰዓት እንዳጋጣሚ መጣች ኤቢ እህቴ ብላ እቅፍ ስታደርጋት አንቺ ተነሺ ብላ በጥፍ ላሰቻት። እንዴ ቆይ ለምንድን ነው እንደዚህ የምታደርጊው ብላ ስትል አንቺ ምን አገባሽ አንቺ አይመለከትሽም እያለች ስትሳደብ ዳጣን አባቷ መጣና እቅፍ አደረገቻት። ውሃል ውሃል ኤቢን አይ በጣም ይገርማል። ለካ አንቺ የትልቅ ጅነሽ ማለት ነው። እንደዚህ ትልቅ ሆነሽ ታናሽ እህትሽን ትመቻታለሽ? ያንቺስ የጉር ነው ብሏት ሲሄድ፣ ውይ አባዬ ባትቆጣት እኮ ይሻል ነበረ። እኔ እዚህ ይኸው አባብላት ነበር። ዳጣ እህትሽን ውሃን ጠብቂያት፣ እሷ እንደሆነች መጥቶባታል! ወይ ጉድ፣ አሁንስ እዚህ ቤት ያሉ ሴቶች ልጆች በፍጹም እየቻልኳቸው አይደለም ብሎ ትሎ ወጣ። ሚጥሚጣና ምጥንና እንዲሁም ደግሞ ዳጣ ውሃ ሆነው እየተጫወቱ እንዲሁም እያወሩ ባለበት ሰዓት እኔ የምላችሁ ጠብሳችሁ ታውቃላችሁ እንዴ? ከዛ ውሃ አዎ፣ ብታይ በቆሎ ጠብሻ አውቃለሁ። አረ፣ እንደዛ ማለቷ እኮ አይደለም። ውሃ እና ምንድን ነው አለች። ምጥን ወንዴ ማለቴ ችግ ጠብሳችሁ ነበር ወይ ማለት ፈልጋ ነው። አረ ይሄ ባለጌ ነገር ምናምን። አረ እኛ ገና ነን። እሺ ለማንኛውም አንድ ነገር አታደርግልንም እንዴ ዳጣ? ምንድን ነው የማደርግላችሁ ኬክ ጋብዙኝ። አረ እኔ በፍጹም ኪድዬን የለኝም አለች። እንዴ በቃ ኪድዬን ካለችማ አምናታለሁ አለች ውሃ። ምጠን ምን ማለት ነው? አይ ኪድዬን ካለች እኮ አትዋሽም ስለዚህ አምኛታለሁ። ለማንኛውም ፎቶ ላንሳችሁና ኑን ሂድ ብላ ፎቶ ቀጭ ቀጭ እያደረጋች አነሳቻቸውና ወደ ኬክ ቤት ሄዱ። ኬክ ቤቱን ሂደው ጁሱንም እንዲሁም ኬኩንም ካጠራሰሙ በኋላ የሚከፍል ሂሳብ ጠፋ። ሂሳብ ሲባል እኔ የለኝም እናንተ ካላችሁ እንጂ፣ ምን ልጋብዛችሁ ብለሽ አልነበር እንዲህ ያመጣችሁን? ታዲያ ይዟችሁ በቃቃም ቢሆን እናጥባለና ሁላቸውም ፊታቸው አመድ ቦነነ። ከዛ ዳጣ በቃ እንደዛ ከሆነ ለማንኛውም ናታን ጋር ልደውልለት ብላ ወደ ናታን እየደወለች ናታን ደግሞ ምንድን ነው ኬክ እኮ ጋብዚኝ ብለውኝ ጋብዣቸው፣ ነገር ግን የምከፍለው አጣሁኝ። ምን ቆይ ደታ ምን እያደረግሽ ነው? አሁን እባክህ እንግዲህ። ካለ ክፈል፣ ከሌለ ደግሞ የለህም ነው። እሺ፣ ለማንኛውም የሚመችሽ እከፍልላችኋለሁኝ። አሁን ለውሃ ስልኩን ስጫት ብሎ፣ እሺ ወንድሜ፣ የኔ መከታ ብላ ስትለው፣ አይ በቃ በቃልሽ። አሁን ፖሊሶች መጥተው አንጠልጥለው ነው የሚወስዱሽ። አይ አይ፣ በፍጹም ፖሊሶች የማይመጡም እንዴ። ለምንድን ነው የማይመጡት? አልገባኝም ነገርኩ ነገርኩ። ሺ እኮ ይመጣሉ። አያይ አይመጡም። እና የምትከፍልልን ከሆነ ክፈልልን። ለማንኛውም ሺ በኢቲኤም አስተላልፋላችኋለሁ እና ዳጣ ቁጥሩን ትላክልኝ ብሎ ቁጥሩን ላከላት። ሞገስ ሞገስ እና ዳጣ ተገናኙ። ቡና እየጠጡ ባሉበት ሰዓት እንዴት ነው በጣም የተመችሽ ትመስል ያለሽ ፏ ብለሻል። አዎ በእናትህ እዛ ቤት የሌለ ፍቅር እየሰጡ ነው ያሉት፣ ግን ያው ኤቢ ናት። ኤቢም ደግሞ በጣም ብዙ ነገር ትላለች። እኔ ግን እህቴ ስለሆነች ትቻታለሁ። አይዞሽ፣ ሁሉም ሰው ሲለምድሽ እኮ ይወዱሻል። ብቻ ግን አንዲት ውሃ የምትባል ልጃለች፣ ከነሱማም ውሃ፣ በተለይ ሰራተኛዋማ ጽድት ያለ ሰላም ናት፣ ነው የምልህ። አረ ባለው፣ ይሄማ ተስማምቶሻል ማለት ነው። አዎ፣ ምጎ የሌለ ተስማምቶኛል ለመኖርም በጣም እየጓጓሁ ነው። አሁን ላይ የምኖርበት ነገር በጣም አለኝ እያለች ስትል፣ አረ በጣም ደስ ይላል። ለማንኛውም ይመችሽ፣ ብለው ከተገባበዙ በኋላ ሙጎ፣ ታውቃለህ ቤት ይዤ እንዳልሄድ ከባድ ነገር ነው እንዴ። እዩልሽ፣ አሁን የእናትሽን ጉዳይ አጣሪ፣ ቤተሰብሽን ወቂና የደስ ደስ እንሄዳለን። ስለ እናቴ ጉዳይ ሳወራ አባት ያውሮ ነው የምሆነው። ምናልባት ሙታ እንደሆነ አያያይ፣ በፍጹም ትሰምኛለሽ። ለመሞትም ለመዳንም የግድ ትክክለኛውን ነገር ማወቅ አለብሽ። ምን? አዎ እወቂ፣ ምን ችግር አለው? ግን እኮ አረባ አክተወኝ። እናትሽን ፈልግሽ ማግኘት አለብሽ። በፊትስ ላይ እናቴን አላውቃትም እያልሽ ማንም ዘመድ የለኝም ቤተሰብ የለኝም እያልሽ አልነበር? በስተ መጨረሻ ግን ቤተሰብ እንዳለሽ ታወቀ። አሁንም እናትሽን ምናልባት እኮ ከሌላ ወልዳ ሁለት ሶስት ወንድምህት ምህት ሊኖርሽ ይችላል። እባክሽ ዳጣ ተስፋ እንድትቆርጭ አልፈልግም ብለው አላት። እሺ ሞገስ እና እኔ እኮ እናንተን በማገኘቴ በጣም ደስተኛ ነኝ። እና እሺ ምንም ተስፋ አልቆርጥም። እና የዲኤንኤ ውጤት እንዴት ሆነ? አባቴ እውነት ለመናገር አስመረምራለሁ እያለ ነው። እስካሁን ግን ገና ነው። ግን ብታይ አባትነቱን ያመነ ይመስላል። እውነትሽ ነው። አዎ እኔ እንጃ። እኔ ራሱ እመነኝ፣ ልጃቸው ባልሆንም ከዛ ቤት አልፋታቸውም። ምን ማለት ነው? አላቅም ሰላምዬና ናታን እያወሩ ባሉበት ሰዓት፣ እኔ ምልህ ኤቢ ኮ ተወድሃለይ። ናታን እንዴ አረተይ ሰላምዬ፣ በፍጹም እንደዛ አትባይ። እኔ ኮ በፍጹም አልወዳትም። አውቃለሁኝ ነገር ግን ዳጣስ በተለይ ማለቴ እንደ ሁለ ነገሯ የዋህነት፣ ሚስኪን ናት። ይሄንን አውቃለሁ ነገር ግን እሷ አትፈልግም እንዴ። በምን አወቅ እሷ እንደማትፈልግ? ብቻ ተይኝ ሰላምዬ፣ እያወጣጣሽ ነው። በዛ ላይ እሷና እኔ ምንም ነገር የለንም ግን ቀሚስ ስትለብስ በጣም ደስ ትላለች። አስተዋይ ናት፣ ጎበዝ ናት፣ ጀግና ናት። ኦ ስለዚህ ከዚህ በኋላ ቀሚስ ልበሽ ይላት አለሁ። አረ ሰላም፣ እያታሳፈ ለምንድን ነው የምታፍረው? ናታንዬ፣ በቃ ህይወት እኮ አንዳንዴ ወደየት እንደምትመራህ አታውቅም። በዛ ላይ ፍቅር ደስ የሚል ነገር ነው። አንተ ጠንካራና ብልህ፣ አንተን ያገባች የምሬ ነው ምልህ፣ አንተን የወለደች እናት በጣም በጣም እድለኛ ናት። ፈጣሪዋማ መስገን አለባት ሚስት ብትይ ይሻላል። ወደፊት እናቴን ማምቻ አገለገልኳት ብለሽ ብሎ አላት። ውድ ህያቤ ቤተሰቦቼ፣ የዛሬው ይህን ይመስል ነበር። በቀጣይ እስከ